የማንቸስተር ሲቲ ዋንጫን በገንዘብ የመግዛት ቅሌት የፕሪሚየር ሊጉን መነቅነቅና የሼክ መንሶንን የስፖርት ዋሽንግ ኢምፓየርን መናጥ ከጀመረ ቆይቷል። እንግዲህ ሁላችንም እንደምናውቀው በ2009 እንደ አውሮፓውያን አቆጣጠር የዩናይትድ አረብ ኤሚሬት ንጉሳውያን ቤተሰቦች ሲቲን ከታይላንዳዊ ባለሀብት ከታክሲን ሺናዋትራ ከገዙ በኋላ በተለያየ መንገድ በመጥፎ የሚነሳው ስማቸውን በበጎ ለመቀየር በእንግሊዝ ፕሪሚየር ሊግ አማካኝነት በተለምዶ ስፖርት ዎሺንግ የሚባለውን እና በእግር ኳስ ስማቸውን ለማፅዳት የሄዱበት የተጭበረበረ መንገድ እድሜ ለደር ስፒግል እና ለፉትቦል ሊግ መስራቹ ፖርቹጋላዊው ሀከር ሩይ ፒንቶ አደባባይ ላይ ከወጣ በኋላ፣ በተለይ ፔፕ ጋርዲዮላ በተለይ በተለይ ደግሞ ማለት ነው ሰላምም ጤናም መረጋጋትም ያጣ እስኪመስል ድረስ ብዙ ነገር እያየን ነው። እንደዚሁም የነሼክ ሼክ መንሱር መርከብም በ115 ሲደመር 15 የክስ ማዕበል መነቅነቅም፣ መናጥም መስጠምም ቀጥላለች። ጎግል ስፖርት ዋሽንግን እንዲህ በማለት ይተረጉመዋል። ስፖርት ዋሽንግ ማለት ይላል ጎግል፣ ሀገራት፣ ኮርፖሬሽኖች ወይም የሆነ ቡድን ወይም ግሩፕ ስፖርትን በመጠቀም ከሚወነጀልበት ወይም ቅሬታ ከሚቀርብበት የሰብአዊ መብት ጥሰት፣ አወዛጋቢ ሕጎች እንደዚሁም ያላቸውን በአለም ላይ ያላቸውን መጥፎ ምስል ለመቀየር የሚጓዙበት መንገድ ነው ይላል። እነዚህ አካላቶች ይላል ጎግል ይህንን የስፖርት ዎሽንግ ፕሮጀክታቸውን ለማሳካት የተለያዩ የስፖርት ኢቨንቶችን ማዘጋጀት፣ የተለያዩ ክለቦችን መግዛት፣ ኢንቨስት ማድረግና እነዛ ክለቦች ላይ ያላቸውን ሀብት በማፍሰስ ሩስም ለመግዛት ይሞክራሉ። በዓለም ላይ ደግሞ በተለይ ሁለት ሀገራት በዚህ ድርጊት አብዝተው ስማቸው ይነሳል። ዩናይትድ አረብ ኤምሬት እና ሳውዲ አረቢያ በዚህ ድርጊት አብዝተው የሚሳተፉና የሚተቹ ሀገራት የተባሉት ሁለቱ ሀገሮች በስፖርት ዊሽንግ አማካኝነት በዓለም ላይ ያላቸውን ወይም ደግሞ የሚተቹበትን ነገር ለመቀየር ጥረት እያደረጉ ይገኛሉ። ለዛሬ የእኛ ትኩረት ለአሁን ማለት ነው በዩናይትድ አረብ ኤምሬት የአናያን ንጉሳውያን ቤተሰብ በሆነው በአቡዳቢ ገዥዎች በሚተዳደረው ማንቸስተር ሲቲ ላይ ነው። ቤተሰቦቻችን የአርሰናል ዞን ፕላስ ይሄ ሁለተኛው ቻናላችን ነው እነዚህ አይነት የተለያዩ ጉዳዮችን የምንሰራበት ነውና፣ ቤተሰቦቻችን ፕሮግራማችን፣ ከተመቻቹ የሰጠናችሁ ነገር ከተመቻቹ ማለት ነው ፕሮግራሙን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። እንቀጠል ቤተሰቦቻችን። የሼክ መንሱር ተዝቆ የማያልቀው ሀብት በነዳጅ የተገኘው ማለት ነው ያገነነው ሲቲ የገነባው ክብርና ዝና መነቅነቅ ጀምረዋል። ምስጋና ለፉትቦል ሊግ መስራቹ ሪፕንቱ የሆነና በ2018 የማንቸስተር ሲቲ ኃላፊዎች የተለዋወጧቸውን የኢሜል መልእክቶችን ሀክ አድርጎ በደርስ ፔግል አማካኝነት ካጋለጠ በኋላ የማንቸስተር ሲቲ ሰዎች እንቅልፍ አጥተዋል። በነገራችን ላይ የፉትቦል ሊግ መስራቹ ሩ ፒንቶ ሕይወቱ አደጋ እንዳይደርስበት በሚል በተለየ ቦታ አይ ቲንክ ፈረንሳይ ውስጥ መስለኛል ጥበቃ እየተደረገለት ይገኛል። አንዳንዶቹ የማንቸስተር ሲቲ ክሶች የእግር ኳስ ተመልካቹ እኛ ማለት ነው፣ ሜዳ ላይ ብቻ አተኩረን ከጀርባ የሚሰራውን ሻጥርና ማጭበርበር ባለማወቅ ወይም ባለመስማት የእግር ኳስ ተመልካቹ ትኩረቱን ሌላ ቦታ በማድረጉ ብቻ ተገን ተደርገው የተሰሩ ይመስላሉ። በ2019 ማንቸስተር ሲቲ የኤፍ ኤ ካፕ ዋንጫ ካነሳ በኋላ አሰልጣኝ ፔፕ ጋርዲዮላን የሚያበሳጭ ጥያቄ አንዱ ጋዜጠኛ ጠየቀው። እንዲ ሲል ጠየቀው፣ በሼክ መንሱር ሌሎች ካምፓኒዎች ደሞዝ ይከፈልሃል? እንዲ ብለው ጠየቀው። በዚህ ጊዜ ጋርዲዮላ በጣም በብስጭት አንተ እኔን እንዴት እንደዚህ ታስበኛለህ? በማለት መለሰ። ጋዜጠኛው ግን ይህን ጥያቄ መጠየቁ ወዶ አይደለም። በአንድ ወቅት የማንቸስተር ሲቲ አሰልጣኝ የነበረው ጣሊያናዊ ሮቤርቶ ማንችኒ በማንቸስተር ሲቲ የሚከፈለው የነበረው አመታዊ ከታክስ በኋላ የተጣራ 1.5 ሚሊዮን ፓውንድ ነበር። ነገር ግን ጣሊያን ለሚገኙ የማንችኒ ካምፓኒ በተጨማሪ 1.8 ሚሊዮን ፓውንድ ይከፈለው ነበር። ምክንያት የተባለው ደግሞ ሮቤርቶ ማንቺኒ ለሚያሰለጥነው አልጀዚራ ለተባለ ለዩናይትድ አረብ ኤሚሬት ፕሮ ሊግ ክለብ ነው። አስቂኙ ነገር ግን ሮቤርቶ ማንቺኒ አንድም ቀን አልጀዚራን አሰልጥኖ አያውቅም። ታዲያ ለምን ለአራት ዓመታት ከአልጀዚራ በተጨማሪ 1.8 ሚሊዮን ፓውንድ ተከፈለው? ጥያቄ መጣ። ወይም እንጠይቃለን ወይም ደግሞ ተጠየቀ ማለት ነው። መርሱ ግን ቀላል አልነበረም። ማንቸስተር ሲቲ የሮቤርቶ ማንቺኒን አመታዊ ደሞዝ መክፈል የሚችለው በፋይናንሻል ፌርፕሌ ህጉ መሰረት ማለት ነው አንድ ነጥብ 5 ሚሊዮን ፓንድ ብቻ ነው። እንግዲህ ሌላውን ተጨማሪ ክፍያ 1.3 ሚሊዮን ፓውንድ ማለት ነው። አጠቃላይ አግሪመንቱ 3.3 ሚሊዮን ፓውንድ ነው ለማንቺኒ ሲቲ ሊከፍል ስማማው። ነገር ግን በፋይናንሻል ፌርፕሌይ አማካኝነት አማካይነት ሲቲ ሊከፍል የሚችለው ወይም አቅሙ በሚፈቀድለት 1.5 ሚሊዮን ፓውንድ ብቻ ነው። ቀሪዋን 1.8 ሚሊዮን ፓውንድ አልጀዚራን አሰለጠነ ወይም አማከረ በሚል ጣሊያን ላሉ ካምፓኒ ለሮቤርቶ ማንቺኒ ካምፓኒ ማለት ነው በጎን ይከፈለው ነበር ማለት ነው። እንግዲህ አንድ ነጥብ ስምንት ሚሊዮን ፓውንዱ ክፍያ በሌላ መልኩ በካምፓኒው ስም ይህ ሲከፈለው የነበረው ነገር ሮቤርቶ ማንቺኒ፣ በጣም የሚገርመው ደግሞ አስገራሚው ነገሩ በአግሪመንታቸው ላይ ወይም በውላቸው ላይ ይህ ሚስጥር እንዳይወጣ የሚል አንቀጽ መካተቱ ስንመለከት ወንጀሉ ከባድ እንደነበረ እንረዳለን ማለት ነው። ቤተሰቦቻችን ሮቤርቶ ከሲቲ ጋር የተስማማው 3.3 ሚሊዮን ፓውንድ ነው። ነገር ግን ሲቲ መክፈል የሚፈቀድለት ለሮቤርቶ ማንቺኒ ዓመታዊ ደሞዝ 1.5 ሚሊዮን ፓውንድ ነው። ቀሪውም ገንዘብ ግን አልጀዚራን አማከረ በሚል በጎን ማለት ነው ጣልያን ለሚገኘው ካምፓኒ ይከፈለው ነበር ማለት ነው። ሮቤርቶ ማንቺኒ ላይ ብቻ አይደለም። ነገር ግን ማንቸስተር ሲቲ ይህንን ሲያደርግ የነበረው ተጫዋቾችም በዚህ መልኩ ይከፈላቸው እንደነበረ ዴርስ ፔግላ አጋልጧል። ከነዚህ ተጫዋቾች አንዱ ያያ ቱሬ ነው። ያያ ቱሬ በዚህ ደርስ በገልባ ወጣው መረጃ ስሙ ተነስቷል ማለት ነው። ሌላኛው የማንቸስተር ሲቲ ትልቁ ቅሌት ተጫዋቾችን ለማስፈረም የሚጠቀምበት ታክቲክ ነው። አሁን በማንቸስተር ሲቲ የሚገኙ ተጫዋቾች የሲቲ ታሪክና ፕሮጀክት አጓጉቷቸው ወይም አማሏቸው አይደለም። በኢታል የተገኙት ግን ብሎ መናገር በደፈነው በጣም ከባድ ነው። ነገር ግን ፋይናንሻል ፌር ፕሌይ ከገቢው በላይ ወጪ እንዳያወጣ ያገደው ማንቸስተር ሲቲ እንደነ አርሊንግ ሃላንድ፣ ኬቨን ደብራየን፣ በርናርዶ ሲልቫ፣ ኢኪ ጉንዱጋን የመሳሰሉ ኮከቦችን የምስል መብታቸውን በመሸጥ ማንቸስተር ሲቲ ማለት ነው ተጨማሪ ክፍያ እንዲያገኙ ያደርግ ነበር። የምስል መብታቸውን የገዛው ካምፓኒ ደግሞ ፎርድሃም ይባላል። ፎርድሃም ሌላኛው የሼክ መንሱር ካምፓኒ ነው። ልብ በሉ ቤተሰቦቻችን፣ አሁንም ማንቸስተር ሲቲ ለነጉንዱጋን ወይም ደግሞ ለነ ሃላንድ ሊከፍል የሚችለው የገንዘብ መጠን አለ፣ ሌሎቹ ክፍያዎች በፋይናንሻል ፌር ፕሌይ የሚፈቀድለት አለ። ሌሎቹ ክፍያዎች ግን በቦነስ መልክ፣ በምስል መግዛት መብትስም መልክ በተለያየ መንገድ ወደ እነዚህ ተጫዋቾች እንዲገባ ይደረጋል ማለት ነው። እነዚህን ተጫዋቾች ደግሞ የምስል መብታቸውን የገዛው ፎርዳም የሚባል የሼክ መንሱር ሌላኛው ካምፓኒ ነው ማለት ነው። በተዘዋዋሪ የተወሰነ ፐርሰንት የደሞዝ ክፍያቸውን ፉርድሃም ይከፍላል ወይም ደግሞ ሼክ መንሱ ከኪሳቸው አውጥተው ይከፍላሉ ማለት ነው። አሰልጣኝ ፔፕ ጋርዲዮላ አንዳንድ ጊዜ በሚሰጣቸው ፕሬስ ኮንፈረንስ ላይ በጣም በብስጭት ሁሉም እኛ ላይ ዘምቷል እንድንቀጣም ይፈልጋሉ ብሏል። እኔ እንደ አንድ እግር ኳስ ተመልካች እና ደጋፊ ዝም ብዬ ሳስበው እውነቱን ይመስለኛል ነገር ግን አንድ ትልቅ ጥያቄ ወይም ደግሞ ይህንን ነገር መመለስ ያልቻለበት ወይም ደግሞ እያወቀው መመለስ ያልፈለገው ነገር ያለም ይመስለኛል ፔፕ ጋርዲዮላ ማለት ነው። ሁሉም ማንቸስተር ሲቲን ይጠሉዋል። ሁሉም ማንቸስተር ሲቲን እንዲቀጣ ይፈልጋሉ የሚለውን ጉዳይ ጋርዲዮላ ያውቀዋል፣ ነገር ግን መመለስ አይፈልግም። በአንድ ወቅት በአውሮፓ እግር ኳስ ማህበር የቀረበበትን ቅጣት በተለይ በተለይ ደግሞ ከዚህ ጋር እስፔገል ካጋለጠ ጋር ተያይዞ ማለት ነው ከተቀረበበት ቅጣት ከተጣለበት ቅጣት በኋላ ይግባኝ ብሎ በእግር ኳስ ግልግል ፍርድ ቤት ወይም ደግሞ በተለምዶ ካስ ተብሎ በሚታወቀው አካል ውድቅ ያደረገው ሲቲ ወይም ውድቅ ያስደረገው ሲቲ፣ ጉዳዩን በካስ ካዩት ሶስት ዳኞች ሁለቱ የሲቲ ምርጫ ነበሩ። ልብ በሉ፣ ይሄ የእግር ኳስ ግልግል ፍርድ ቤት የሚባለው ሁለት ተከራካሪ አካላቶች የሚገላገሏቸውን ዳኞች የሚሾሙት ወይም የሚሰይሙት እነሱ ናቸው። ሶስቱን ዳኞች ማለት ነው። አንዱ ዳኛ የአውሮፓ እግር ኳስ ማህበር አቀረበ። አንዱን ዳኛ ሲቲ ያቀረበ፣ አንደኛውን ዳኛ ደግሞ በአውሮፓ እግር ኳስ ማህበር ግብዣ መሰረት ሲቲ እንዳያቀርቡ ተወሰነለት። ልብ በሉ ሲቲ ሁለት ዳኛ ያቀረበ፣ የአውሮፓ እግር ኳስ ማህበር አንድ አቀረበ ማለት ነው። ሲቲ ይግባኙን በሚያሸንፍበት ሰዓት ላይ ሁለት ለአንድ ነው ያሸነፈው። ልብ በሉ እነዚህ ሁለቱ ዳኞች ለሲቲ ሳይዳረቡ ማለት ነው። ሲቲ ያቀረባቸው ዳኞች ያው ለሲቲ ፈረዱ ማለት ነው። በጣም ግራ የሚያጋባውን የእውነቱ በማነብበት ሰዓት ላይ ማለት ነው። እንግዲህ የአውሮፓ እግር ኳስ ማህበር በዚህ ጉዳይ ላይ በጣም በጣም አብዝቶ ተተችቷል። በነገራችን ላይ በጣም ነው የተተቸው፣ ይሄ ነገር ትክክል አይደለም የሚል ማለት ነው። ነገር ግን ይሄ የእግር ኳስ ግልግል ፍርድ ቤት የሚባለው የመጨረሻ ውሳኔ የወሰነውን ውሳኔ ይግባኝ የሚባልበት መንገድ ስለሌለ እንግዲህ ሲቲ ቅጣቱ ተነስቶለታል ማለት ነው። እዚህ ጋር እኔ አሁንም የሼክ መንሱር ረዥም እጅ በረዥሙ ይታየኛል ማለት ነው። አሁን ግን አሁን ግን ቤተሰቦቻችን የፕሪሚየር ሊጉ ክስ አንደኛ በካስ ይግባኝ አይባልበትም ምክንያቱም የሚመለከተው ነገር የለም እግር ኳስ ማህበር አይደለም የከሰሰው፣ የአውሮፓ እግር ኳስ ማህበር አይደለም የከሰሰው፣ ወይም ደግሞ የእንግሊዝ እግር ኳስ ማህበር ወይም ኤፍ ኤ አይደለም የከሰሰው ፕሪሚየር ሊጉን የሚያስተዳድረው አካል ነው። ፕሪሚየር ሊጉን ልብ በሉ ቤተሰቦቻችን ሃያውም ክለቦች ያቋቋሙት ካምፓኒ ነው። እሱ ያስቀመጠውን ሕግ ማንቸስተር ሲቲ ጥሶታል በሚል ነው እንግዲህ ክስ የቀረበበት ማለት ነው እና ይህ ክስ በካስ ይግባኝ የሚባልበት አይደለም። እንደገናም ደግሞ ክሱን በተመለከተ ማንቸስተር ሲቲ ሳይዘጋጅ ነው የክስ ማዕበሉ የመጣባቸው። አልተዘጋጁም በነገራቸው ላይ እና ልክ ይፋ በሚሆንበት ሰዓት ላይ የሲቲ ሰዎች በአጠቃላይ በብስጭት፣ በቁጭት፣ በንዴት ነበር ሲናገሩ የነበሩ ማለት ነው እንዲያውም እንዲያውም አንድ የሲቲ ጠበቃ እዚህ ክስ ካዘጋጁት አካላቶች አንዱ ወይም ደግሞ ይህን ክስ ካዘጋጁት ጠበቆች አንዱ በፕሪሚየር ሊጉ ካሉ ሰዎች አንዱ የአርሰናል ደጋፊ ናቸው በማለትም ውሃ የማይቆጠር ሰበብ ሲደረድሩ አይተናልም ሰምተናልም ማለት ነው። የአሁኑ የፕሪሚየር ሊጉ ክስ ቤተሰቦቻችን በስታች ኦፍ ሊሚቴሽን ወይም በጊዜ ገደብ የሚወሰንም አደለም ወደ ኋላ ሄዶ ከ2009 ጀምሮ ጉዳዮችን ማየት ይችላል ማለት ነው። የአውሮፓ እግር ኳስ ማህበር ያየው ይሄ ካስ የሚባለው ውድቅ ያደረገበት አንዱ ይሄ በስታች ኦፍ ሊሚቴሽን ነው። ሲቲ ጥፋተኛ ነው፣ ነገር ግን ወደ ኋላ ሄደ ከአምስት ዓመት በላይ ወደ ኋላ ሄደ ክሱን የማየት መብት የለህም የሚል ነገር ነበር እና አሁን በፕሪሚየር ሊጉ ክስ ግን ወደ ኋላ ሄዶ ክሶቹ መመስረት ይችላል። ጉዳዮቹ ወንጀሉ መመርመር ይችላል። በዛ ምክንያት ነው እንግዲህ ነገሮች እየመጡ ያሉት ማለት ነው። በነገራችን ላይ አብዛኞቹ ከወንጀሉ በስት በተጨማሪም ደግሞ አሁን ሲቲ ላይ አስራ አምስት ወንጀል ተጨምሮ የመጣው ባለመተባበራቸው ለምርመራ ፈቃደኛ ባለመሆናቸው ነው የሲቲ ሰዎች ማለት ነው። በአጠቃላይ አሁን ሲቲም በተመለከተ በሁለቱ አካላቶች እንግዲህ ገለልተኛ ኮሚሽን ተቋቁሞ ጉዳያቸውን ሲመለከት ነበረ። እስካሁን አንዳንድ መረጃዎችን እንደሚያሳዩት ለሁለቱም አካላት ውሳኔው ደርሷቸዋል የሚል ነገር እየመጣ ያለው እስካሁን ይፋ አልተደረገም ነው። አሁን ከዚህ በፊት በነበረው ትሬን ወይም ደግሞ ከዚህ በዚህ በፊት ከዚህ በፊት በነበረው የሲቲ ባህል እንደዚህ አይነት መረጃዎች በሚያገኙበት ሰዓት ላይ ለነሱ የሚጠቅማቸው ከሆነ የነሱ ሚዲያ የሚሏቸው አሉ። በእነሱ በነ ቴሌግራፍ፣ በነ ታይምስ፣ በነ ዴሊ ሜል ምናምን ነገር ሊክ እንዲደረግ ያስደርጋሉ። ውጤቱ እነሱ በሚመቻቸው መልኩ ወይም ደግሞ ለእነሱ ከተፈረደ ማለት ነው። አሁን የሚባለው ነገር ግን ሲቲ አደጋ ላይ እንዳለ ነው የተነገረ ያለው ማለት ነው። የተሰቦቻቸው ሲቲ አደጋ ላይ ነው ያለው። እስካሁን ውሳኔው ይፋ አልተደረገም። ነገር ግን ውስጥ አዋቂ የሚባሉ ወይም ደግሞ ለጉዳዩ ቅርብ የሚባሉ ሰዎች ግን የሚሉት ነገር ምንድን ነው? ሁለቱም አካላቶች ፕሪሚየር ሊጉ ሲቲም ውሳኔ ደርሷቸዋል። ነገር ግን ውሳኔውን ይፋ እስካልተደረገ ድረስ ሁለቱም አካላቶች ዝም ብለው ይዘዋል። ሲቲ ለእነሱ ተፈርዶላቸው ቢሆን ኖሮ ግን እስካሁን በተለያዩ ጋዜጦች ሊክ ያስደርጉት ነበር ነው ወይም ደግሞ ያስወጡት ነበረ። በአጠቃላይ አሁን ይሄ ጉዳይ እንግዲህ በቀጣይ ኢንተርናሽናል ብሬክ ጉዳዩ ውሳኔው ይፋ ይሆናል እየተባለ ነው ያለው። ብቻ ግን ይህ ዓመት ከመጠናቀቁ በፊት ጉዳዩ ይፋ ይሆናል እየተባለ ነው ያለው። ጋርዲዮላ ያው እንደምትመለከቱት በጣም ከሚገባው በላይ አምና በተለይ በጣም ትልቅ ስትረስ ነበረ። አሁንም ያስታውቃል ፊቱ ላይ ቦዲ ላንጉጁ አብዛኞቹ ነገሮች ትክክል አይደለም። ተስፋ የቆረጠ ይመስላል። ያው እነዚህ አዳዲስ የመጡት አሰልጣኞችም ክለቡን ይዘው ሊቀጥሉ የሚችሉበት ነገር አለ። የሲቲ ክስ የድረስ ይሄዳል የሚለው ነገር ብዙ መላምቶች ናቸው ያሉት። ከመላምቶቹ አንዱ ወደ ታችኛው ሊግ ሊወርድ የሚችላሉ፣ ያ ማለት ከፍተኛ ነጥብ በመጣል ቅጣት፣ የነጥብ ቅጣት በመጣል ሲቲ እንዲወርድ ማድረግም አንደኛው ውሳኔ ይሆናል እየተባለ ነው ያለው። ጉዳዩ ሁሉም የእግር ኳስ ቤተሰብ በአትኩሮት እያየው ነው ያለው። ቤተሰቦቻችን ዛሬ ሲቲን በተመለከተ በተወሰነ መልኩ ያነሳነው ሐሳብ ይህንን ይመስላል። በዚህ መልኩ ጉዳዮችን ማነሳት ማንሳታችን ይቀጥላል። በተለይ በተለይ ደግሞ ሲቲ ይሄ የሚታማባቸው ብዙ ነገሮች አሉ። በጣም ብዙ ከበስተጀርባ ከዚህ ከኢቲሃድ ኤርዌይስ ጋር የሚነሱ ነገሮች አሉ። ከኤምሬትስ ፓላስ ጋር የሚነሱ የሼክ መንሱር አንደኛው ካምፓኒ መልሶ ሲቲን ስፖንሰር የሚያደርግበት መንገድ እና ስፖንሰር ሲደረግ ደግሞ በጣም በተጋነነ ክፍያ ነው ስፖንሰር የሚደረጉት እና እነዚህን ነገሮች በድጋሚ ሐሳቦችን በረብ እያብራራን ለእናንተ ማቅረባችን እንቀጥላለን። ቤተሰቦቻችን ለዛሬ ያዘጋጀነው ፕሮግራም ይመስላል ከኛ ጋር ስነበራችሁ በጣም ማመሰግነው። አክባሪ ይስጥልኝ። ያስፈልጋሉ በቀጣይ በሌላ ፕሮግራም እስከምንገናኝ ለዛሬ አበቃን። ጊዜ ይሆንላችሁ።